የሚፈጠርብኝ አልሰማም እንደዚህ አይነቱ እንደሚመጣ ወቴ ላይ አገን ያን አጋጭቼ ነው ለቀው ነሱ ስነግር መቼም ብሩኬ በየ ሄድክበት ቦታ የሀይምን ስም ካልጠራ አይሆንም አይደል የሚገርም ነው ቤተሰቦች ሰላም እንዴት ናችሁ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ በያላችሁበት አለም ዳርቻ ሰላማችሁ ብዙ ትርፍረፍ ይበል እያልኩ እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁ ሰሞኑንና ኤፊና ህያብ ያሉበት ሁኔታ እውነት ለመናገር በጣም ከባድ ሁኔታ ላይ ነው ያሉት። በጣም ከባድ ችግር እያሳለፉ ነው ያሉት። እየተጣሉ ነበር ምናምን ነገር እና ያ ደግሞ የሆነበት ምክንያት ዳግም የሚባል ልጅ ነው። በነገራችን ላይ እኔ ዳጊን ቲክታክን ላይ ነው የማውቀው። ለዚህ ቻናል አትሆናችሁ ሰብስክራይብ ማድረግ አትርሱ፣ ላይክ ማድረግ አትርሱ። በላይክ ጀምር ቪዲዮውን ሲቀጥል ደግሞ ሰብስክራይብ አድርጎ አበረታቱ ዛሬ እንግዲህ በህያብ እና በኤርፋ ጉዳይ ብሩኬ ተገኝቶበታል። እንደነገርኳችሁ ዳግም የሚታወቀው ቲክቶክ ላይ ነው። እንደውም ዩትዩብ ላይ ብዙ አላቀውም አሁን ነው ህያብ ጋር መጥቶ ያልሆነ ያልሆነ ነገሮች ሲፈጠሩ ነው ያወኩት እንጂ ቲክታክ ላይ እጅግ በጣም አዝናኝ ዜናዎችን በመልቀቅ ሰውን በመፎገር በጣም ነበሩ የምወደው ቲክታክ ላይ በጣም የምከታተሉ ልጅ ነው እውነት ለመናገር። እና በነገራችን የቲክታከሮች በብዛት ወደ ዩቲዩብ እየመጡ ነው፣ ታዋቂዎች ማለት ነው። እና አሁን ደግሞ ወደ ዩቲዩብ መጥቶ ያየሁት እውነት ለመናገር እኔ ዩቲዩብ ላይ የራሱ ቻናል የሚኖረው አይኖረው አላቅም። እኔ ማቀው ቲክቶክ እንዳለው ነው። ቲክቶክ ላይ ደግሞ እጅግ በጣም አዝናኝ ቪዲዮዎችን ነው የሚለቀው፣ እና በጣም ተወዳጅ ልጅ ነው። የሚገርማችሁ ነገር እና በህያብ እና በኤፋ መካከል ገብቶ ግን በጣም ብዙ ነገሮች እያለ ነበረ። ሁለቱ ኤፋ እና ህያብ በጣም ነው የሚወደዱት፣ ታውቃላችሁ ከአሁን በፊትም ጋቢሹ ላይ ቀርቦ ኤፋ ስለ ህያብ ሲናገር እያለቀሰ ነው ሲገልጻት የነበረው ህያብን ማለት ነው። እና አሁን ይሄ ደግሞ መቶ እንግዲህ መነሻው ላንቺ አይሆንሽም ለህያብ የሚገባት የተሻለ ሰው ነው። ለህያብ የሚሆነት ከአንተ የተሻለ ሰው ነው። አንተ ለህያብ አትገባትም። በጣም ብዙ ነገር እየተፈጠረና እየተደረገ ያለው እንዲሁም ደግሞ ዳጊም ትክክል እንዳልሆነ ያው እውነት ኤፋና ህያብ በጣም ነው የሚዋደዱት እና በመካከላቸው ግን ሶስተኛ ሰው መግባቱ ተገቢ አይደለም። ሲጀመርም ይሄ የነሱ ህይወት ነው የነሱ ላይፍ ነው። እነሱ ከተወደዱ እነሱ ከተፋቀሩ እንኳን አይደለም ለእሷ ከተመቻት ኤፋ እንኳን አይደለም ዳግም ይቅርና የህያብ እናትና አባት ራሱ በዚህ ጉዳይ ላይመለከታቸው ይችላል። ምክንያቱም እዚህ ጋር ዋናው ነገር የእሷ ምቾት ነው። እሷን ይመቻት፣ ለእሷ ጥሩ ወንድ ይሁንላት። ምክንያቱም ፍቅር መካከል ትዳር መካከል በፍጹም ሶስተኛ ሰው መግባት እንደሌለበት ይሰማኛል። ይሄ እንዳይሆን የምታደርገው ደግሞ ራሷ ህያብና ኤፋ ናቸው። ስለዚህ ይህንን ነገር በመጀመሪያ ህያብ፣ አንደኛ ቤትሽን ልታስከብር ይገባል። ህይወትሽን ልታስከብር ይገባል። ፍቅርሽን ልታስከብር ይገባል። ማለትም ኤፋን የወደፊት የህይወት አጋሪ ብለሽ ልታስቢው። እነሱ ያው የኤፋና የህያብ ግንኙነት ሪል የሆነ ነገር ነው ሲጨመር እንደዚህ መጠራጠር እንኳን የምትገቡበት ነገር አይደለም፣ እና ሪል የሆነ ነገር ነው ይሄ ነገር። እውነቴን ነው የምላችሁ፣ ማለት እኔ ከማያቸው አንጻር የሆነ እሷን ሲገልጻት በቃ ብዙ ነገራቸው እንደሚዋደዱ ነው። ኢቨን ሚዲያ ላይ እንኳን እሷ ካልፈለገች ይዣት አልወጣም፣ እሷ ፈልጋ አብረን ስራ ስትለኝ ነው የማወጣት ብሎ ነበረ። ኤፋ ግን ያው እንግዲህ አሁን ላይ ወጥተው አሪፍ ስራ እየሰሩ ነው። ጥሩ እየሄዱ ነው። ድንገት ደግሞ ሌላ ሰው መቶ በህይወታቸው እንዲወስንላቸው መፍቀድ የለባቸውም። ማንም ሰው በእኛ ህይወት እንዲወስን መፍቀድ የለብንም። ምክንያቱም ህይወታችንን የምናውቀው እኛ ነን። ፍላጎታችንን እንግዲህ የእኛ ማሽ ደግሞ ቡራችን፣ ወንድማችን፣ የእኛ ብርቅዬ፣ እኛ ምርጥዬ እንግዲህ የኤፋ የቅርብ ጓደኛ እንደመሆኑ መጠን እንግዲህ ትላንትና በቤታቸው ተገኝቷል እና ህያብንም ኤፋንም ቁጭ አድርጎ በስነ ስርዓት፣ እናንተ በመካከላችሁ ለምን ሰው ታስገባላችሁ? እኛ ሽማግሌ እኛ ትልቅ ሰው ማለት ነው። ሽምግልና እንዴት እንደዚህ ይደረጋል? ዳግምንም ቢሆን ትክክል አይደለህም። እንዴት እንደዚህ ታደርጋለህ? እኔ ብሆን አጋጭቼ ነው ምጥለው። በፍጹም በእኔና በሀይሚ መካከል እንደዚህ አይነት ነገር ቢፈጠር እጅግ በጣም ከባድ ነገር ይፈጠራል። ዝም ማለልም አጋጭቼ ነው የምጥለው ብሏል ቡራ። እንግዲህ እና እውነት ነው እንደ ትልቅ ሰው ቁጭ ብላችሁ ተመካክራችሁ እራሳችሁን ማስከበር አለባችሁ ሁለታችሁም። እናንተ ህፃን ልጅ አይደለችሁም፣ ትክክል አይደለም። እንግዲህ ዳጊንም ልክ ልኩ ነግሮታል፣ ከህይወታቸው ውጣ ብሎታል። እውነት ለመናገር የኢፋ ንግግር በጣም ነው ያሳዘነኝ ምክንያቱም ሞራል የሚነካ ነገር እንደሚናገረው፣ ያልሆነ ያልሆነ ቃል እንደሚጥልበት። እውነት ለመናገር ደግሞ ማለት ነው ዱላ ይሻላል፣ መጥፎ ቃል ሰው ከሚወረውርባችሁ ከሚጥልባችሁ። ዱላ ከስንት ጣሙ የእውነት በዱላ ቢመቷችሁ ይሻላል፣ መጥፎ ቃል ከሚወረውሩባችሁ። እና ህያብ እራስሽን አስከብሪ፣ ቤታችሁን አስከብሩ። ዳግምም ቢሆን ደግሞ ከህይወታችሁ የመውጣት ግዴታ አለበት። አንተ ማን ስለሆንክ ነው ገብታ የእነሱን ህይወት ልትበጠብጥ የምትችለው? ማለት ይህ ትክክል። በህግም ቢሆን በየትኛውም ቢሆን እሷ ህያብ ፍቃደኛ ካልሆነች እሷ ከተመቻት ህይወቱን ከፈለገችው ከወደደችው ህይወቱን አንተ ልታስጠላት አትችልም። እሱን ልታስተዋት አትችልም። ህያብ ኤፋን ማለት ነው። እውነተኛ ፍቅር ደግሞ ያሸንፋል። ሁለተኛ ነገር ደግሞ ኤፋ እና ህያብ በጣም የሚመጣጠኑ ልጆች ናቸው። ምንድነው? ለሱ አይገባት የሚባልበት ምክንያት ምንድነው? ከኤፋም ቆንጅዬ ይሄ ልጅ ነው። ምንም ያንሰው ነገር የለም። የሰው ልጅ ደግሞ ዋናው ስነ ምግባር ነው። መልክ፣ ገንዘብ፣ ሀብት ሳይሆን ትልቁ ነገር ስነ ምግባር ነው። ትልቁ ነገር ለሴት ልጅ ክብር ይኑረው። ይሄ ልጅ ለሴት ልጅ ክብር አለው። እውነት እኔ ካነጋገሩ ነው የተረዳሁት፣ በጣም እንደሚወዳት ነው ማቀውን የህያብን ያብን ኤፋ እኛ ደስ አይል የምታደርገው ነገር ቡራችን፣ በጣም እናመሰግናለን፣ እንወድሃለን፣ እንኮራብሃለን። የሀይሚጌ ንጉስ፣ የሀይሚጌ ጌታ፣ ደህና ሁኑልኝ ውዶቼ፣ በጣም ነው የምወዳችሁ። ሰብስክራይብ አርጉ። በነገራችን ላይ ለሁላችንም ትምህርት ነው ይሄ ቪዲዮ። አንዳንድ ጊዜ ሶስተኛ ሰው በህይወታችን አናስገባ የፈለገ ነገር ቢሆን እንግዳም ይሁን መጥቶ በልቶ ጠጥቶ ይሄድ እንጂ የላንቺ የተቆረቆረ መስሎ መጥቶ ስለ ትዳርሽ ስለ ባልሽ፣ ወይም ደሞ አንተን ብትሆን ወንዶችን ብትሆኑ ላንተን የወደደ መስሎ ስለ ሚስትህ ቢያወራለህ ስለ ትዳርህ፣ በቃ ራስህ ዝጋ፣ ህይወትህን ሸፍን፣ ሻፈን ገበናህን፣ የቤትህን ገበና እያወጣ ያወጣህ አታዝረክረክ። ራስ ትዳር ክብር ይፈልጋል። ትዳር ራሱ ክብር መከባበር ይፈልጋል። ባልና ሚስት መደማመጥ መቻል አለበት። ሶስተኛ ሰው ምን አገባው?